የትንሣኤ በዓል የጌታ ከሙታን ተለይቶ መነሳት የዓለምን ታሪክ የቀየረ ታላቅ ድል ነው። በድምቀት ይከበራል፣ በዝማሬ ይዘከራል። ነገር ግን ከዚያስ ወዲያ? የትንሣኤ በዓል ከተከበረ በኋላ ከፋሲካ ማግስት ምን ተከተለ? በታላቁ የትንሣኤ ሌሊትና በቀጣዩ እሁድ መካከል አንድ ሙሉ ሳምንት አለ። ብዙዎች በዘልማድ የሚያልፉት፣ ነገር ግን በመንፈሳዊ ምስጢራት የተሞላ ሥነ መለኮታዊ ጥልቀቱ ወሰን የሌለው የተሸሸገ ሳምንት ምን ይሆን? በእነዚህ ዕለታት ውስጥ የተደበቀው ምንስ ታሪክ፣ ምንስ ሚስጥር ነው በቀናቱ ስያሜ ውስጥ የተቋጠረው? ወደ ጨለማው ዘልቀን ብርሃንን እንፈልግ። ወደ ጥንቱ ተጉዘን የተረሳውን እናንሳ። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህች የተቀደሰች ሚስጥራዊ ሳምንት ለእያንዳንዱ ዕለት የሰጠችውን ስያሜና በስያሜው በስተጀርባ ያለውን አስገራሚ ታሪክና ሥነ መለኮታዊ አመጣጥ እንፈታለን። ይህ ተራ ዘገባ አይደለም። ይህ የቀናት ቆጠራ አይደለም። ይህ ወደ ድኅነት ታሪክን ብርት የምናደርገው ጉዞ ነው። የፋሲካ እውነተኛ ትርጉም የተሸሸገው የመሻገር ምሥጢር የሚገለጥበት ቅጽበት ነው። መጋረጃው ሊገለጥ ነውና ጆሮ ያለው ሁሉ ይስማ። በመላው የክርስትናው ዓለም በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ከሙታን መነሳት የሚዘከርበት የትንሣኤ በዓል የእምነታችን የማዕዘን ድንጋይና የድኅነታችን መሠረት ሆኖ በታላቅ መንፈሳዊ ድምቀት ይከበራል። ሆኖም ይህ የድል በዓል ካለፈ በኋላ የሚከተለው ሳምንት ከትንሣኤው ሌሊት መባቻ አንስቶ እስከሚቀጥለው እሁድ፣ በልዩ ስሙ ዳግም ትንሣኤ ተብሎ እስከሚታወቀው ዕለት ድረስ ያለው ጊዜ ምን አይነት መንፈሳዊ ትርጉምና ሥነ መለኮታዊ መለኮታዊ ምስጢር ይዟል? ወደ ጥልቅ ትንታኔያችን እንኳን በደህና መጣችሁ። በዛሬው ዝግጅታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህች የተቀደሰች ሳምንት ውስጥ ለሚገኙት ለእያንዳንዱ ዕለታት የሰጠቻቸውን ልዩ ልዩ ስያሜዎችና የእነዚህን ስያሜዎች ታሪካዊ ዳራ እንዲሁም ሥነ መለኮታዊ አመጣጥ በጥልቀት እንፈትሻለን ዓላማችን ዕለታቱን በስም መዘርዘር ብቻ ሳይሆን በእነዚህ ስያሜዎች ውስጥ የተሸሸገውን የድኅነት ታሪክ ጉዞ መተረክና የፋሲካን እውነተኛ ምንነትና ሚስጢራዊ አንድምታ በማያሻማ መልኩ ማሳወቅ ነው። ከእኛ ጋር በመሆን ይህንን መንፈሳዊ ጉዞ እንድትካፈሉ ጋብዛለሁ። እንግዲህ ከትንሣኤው ሌሊት አንድ ሰዓት ጀምሮ የሚካለለውና እስከ ዳግም ትንሣኤ የሚዘልቀው ይህ ሳምንት በቤተ ክርስቲያን አስተምህሮ የፋሲካ ምሥጢር ሙሉ በሙሉ የተገለጠበትና የተረጋገጠበት ወሳኝ ወቅት ነው። ፋሲካ የሚለው ቃል መሠረታዊ ትርጉሙ ማለፍ፣ መሻገር የሚል ሲሆን ይህ ጽንሰ ሐሳብ ሥርወ መሠረቱ ጥንተ ታሪክ ካለው የእስራኤላውያን ጉዞ ጋር የተቆራኘ ነው። የብሉይ ኪዳኑ ፋሲካ ለአዲስ ኪዳኑ ፋሲካ ማለትም ለክርስቶስ ቤዛነት ግልጽ አምሳልና ጥልቅ ምሥጢር ተሸካሚ ነበር። የቤተ ክርስቲያን አበውና ሊቃውንት ይህንን ግንኙነት ሲያትቱ የሙሴን ታሪክ መንፈሳዊ ምሳሌነት ይጠቀማሉ። በዚህ አንድምታ ሙሴ የእግዚአብሔር ወልድ ክርስቶስን ይወክላል። ሙሴ ሕዝቡን ከግብፅ ባርነት ነፃ እንዳወጣ ክርስቶስም የሰው ልጆችን ከኀጢአትና ከዲያብሎስ ባርነት ነፃ አውጥቷል። ሙሴ በእጁ የያዛት በትር በክርስቶስ መስቀል ትመሰላለች። በበትሩ ባሕረ ኤርትራን ከፍሎ ሕዝቡን እንዳሻገረ ክርስቶስም በመስቀሉ የሲኦልን ደጆች አፈራርሶ ነፍሳትን ወደ ገነት አሻግሯል። ግብፅ የሲኦልና የገሃነመ እሳት ምሳሌ ናት። የግብፅ ንጉሥ ፈርዖን የዚህ ዓለም ገዢ የሆነው ዲያብሎስን ይወክላል። የፈርዖን ሠራዊት ደግሞ የክፉዎች መናፍስትና የአጋንንት ሠራዊት ምሳሌ ናቸው። ከባርነት የወጡት እስራኤላውያን በክርስቶስ አምነው የዳኑ ምዕመናንን ይመስላሉ። የተሻገሩት ባሕረ ኤርትራ ደግሞ ክርስቶስ በሞቱ ድል ያደረገውና ያሻገረን የሲኦል ባሕር፣ የሞት ባሕርን ያመለክታል። በመሆኑም ከትንሣኤ እስከ ዳግም ትንሣኤ ያለው ሳምንት ይህ ታላቅ የመሻገር ምስጢር የፋሲካችን የክርስቶስ የማዳን ስራ ሙሉ በሙሉ የተከናወነበት ወቅት በመሆኑ ቤተ ክርስቲያን በልዩ ስርዓትና መታሰቢያ ታከብረዋለች። የመጀመሪያው ቀን ሰኞ ማዕዶት፣ የመሻገር ዕለት። የትንሣኤን በዓል ተከትሎ የሚመጣው የመጀመሪያው የሥራ ቀን ሰኞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና አስተምህሮ ውስጥ ማዕዶት የሚል ልዩና ጥልቅ ትርጉም ያለው ስያሜ ተሰጥቶታል። ይህ ስያሜ በራሱ የያዘው ፍቺ የዕለቱን መንፈሳዊ ይዘትና የድኅነት ታሪክ ምዕራፍ ቁልጭ አድርጎ የሚያሳይ ነው። ማዕዶት የሚለው የግዕዝ ቃል ቀጥተኛ ፍቺው መሻገር፣ ማለፍ ማለት ነው። ይህ መሻገር ግን እንዲሁ አንድን ወንዝ ወይም ድንበርን የማቋረጥ ምድራዊ ድርጊት ብቻ አይደለም። በቤተ ክርስቲያን አስተምህሮ መሠረት ዕለተ ሰኞ ማዕዶት የሰው ልጆች ነፍሳት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት ያገኙትን ታላቅ መንፈሳዊ ሽግግር በልዩ ሁኔታ የምናስብበትና የምናከብርበት ዕለት ነው። ይህ መሻገር ባለ ብዙ ገጽታና ጥልቅ አንድምታ ያለው ሲሆን በመጀመሪያ ደረጃ ከሞት ወደ ሕይወት የተደረገ መሻገር ነው። አዳምና ልጆቹ በኃጢአት ምክንያት የወደቁበት የሞት ፍርድ በክርስቶስ ሞትና ትንሣኤ ተሽሮ የዘላለም ሕይወት ተስፋ ተሰጥቶናል። ስለዚህ ማዕዶት የሞት ሥልጣን የተሰበረበትና የሕይወት በር የተከፈተበትን ሁኔታ ያስታውሰናል። በሁለተኛ ደረጃ ከሐሳር ወደ ክብር የተደረገ መሻገር ነው። ሐሳር ማለት ጉስቁልና፣ ውርደት፣ ኪሳራ ማለት ሲሆን የሰው ልጅ ከእግዚአብሔር በመለየቱ ያጣውን ክብርና ሞገስ ያመለክታል። ክርስቶስ በቤዛነቱ ይህንን የጠፋውን ክብር መልሶልናል። የእግዚአብሔር ልጆች የመባልን መብትና ክብርን አግኝተናል። ማዕዶት ከውርደት ወደዚህ ታላቅ ክብር የተደረገውን ሽግግር ያበስራል። በሦስተኛ ደረጃ ከጨለማ ወደ ብርሃን የተደረገ መሻገር ነው። ኃጢአትና ከእግዚአብሔር መለየት ነፍስን በድንቁርናና በተስፋ መቁረጥ ጨለማ ውስጥ ይከቷታል። ክርስቶስ ግን የዓለም ብርሃን እንደመሆኑ በእርሱ በማመን ወደሚገኘው የእውነትና የጽድቅ ብርሃን መርቶናል። ማዕዶት ከድንቁርናና ከጥርጣሬ ጨለማ ወጥተን የእግዚአብሔርን የዕውቀት ብርሃን ያየንበትን ሁኔታ ያስገነዝበናል። ከሁሉም በላይ ደግሞ ከሲኦል ወደ ገነት የተደረገ መሻገር ነው። ከክርስቶስ መምጣት በፊት የጻድቃንም ሆነ የኃጥአን ነፍሳት መዳረሻ ሲኦል ነበረች። ነገር ግን ክርስቶስ በሞቱ የሲኦልን ደጆች ሰብሮ በትንሣኤውም በዚያ የነበሩትን ነፍሳት ነፃ በማውጣት ወደ ገነት አስገብቷቸዋል። ይህ ክስተት ጸአተ ሲኦል ወይም ከሲኦል መውጣት በመባል ይታወቃል። ማዕዶት በዋነኛነት ይህንን ታላቅ የነፍሳት ነፃ መውጣትና ወደ መንግሥተ ሰማያት መሻገር የሚዘከርበት ቀን ነው። ስለዚህ ሰኞ ማዕዶት የክርስቶስ የድኅነት ሥራ ውጤት በተጨባጭ የታየበት፣ የትንሣኤው ኃይል የተገለጠበት እርሱ እውነተኛው ፋሲካችን መሻገሪያችን፣ መሆኑ የተረጋገጠበት ዕለት ነው። ቤተ ክርስቲያን በዚህ ዕለት የክርስቶስን የማዳን ሥራ በማሰብ እርሱን በማመስገንና ይህንን ታላቅ መሻገር በምእመናን ሕይወት ውስጥ ያለውን ዘላለማዊ ፋይዳ በማሰላሰል ታከብረዋለች። ማክሰኞ ቶማስ፣ ከማዕዶት ቀጥሎ የሚውለው የማክሰኞ ዕለት በቤተ ክርስቲያን ሥርዓት ውስጥ የቶማስ ዕለት ተብሎ ይታወቃል። ይህ ስያሜ ከጌታችን ከዐሥራ ሁለቱ ሐዋርያት አንዱ በሆነው በቅዱስ ቶማስ ስም የተሰየመ ሲሆን በዋነኛነት የሚያስታውሰውም ይህ ሐዋርያ ከጌታ ትንሣኤ በኋላ ያሳየውን የጥርጣሬ ሁኔታና ከዚያም ወደ ጥልቅ እምነቱ የመጣበትን ሂደት ነው። የዚህ ዕለት መታሰቢያ መነሻ በዮሐንስ ወንጌል ምዕራፍ ሃያ ላይ በዝርዝር የተተረከው ታሪክ ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በመጀመሪያው ቀን ምሽት ደቀ መዛሙርቱ አይሁድን ፈርተው በዝግ ቤት ተሰብስበው ሳለ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሏቸው ነበር። በዚህ ወቅት ግን ዲዲሞስ ተብሎ የሚጠራው ሐዋርያው ቶማስ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን እንዳዩት በነገሩት ጊዜ ቶማስ በጥርጣሬ ተሞልቶ የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በተወጋው ጎኑ ካላገባሁ አላምንም በማለት ምላሽ ሰጠ። ይህ የቶማስ ምላሽ የሰው ልጅ ተፈጥሯዊ የሆነውን በማየትና በመዳሰስ የማረጋገጥ ፍላጎት የሚያሳይ ቢመስልም በእምነት ዓለም ውስጥ ግን ጥልቅ ትምህርትን ያዘለ ሆኖ እናገኘዋለን። ከስምንት ቀናት በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ተሰብስበው ሳለ ቶማስም ከእነርሱ ጋር ነበር። በሮቹ እንደተዘጉ ጌታችን ኢየሱስ ክርስቶስ በመካከላቸው ተገኝቶ ዳግመኛ ሰላም ለእናንተ ይሁን አላቸው። ከዚያም በቀጥታ ወደ ቶማስ ዘወር በማለት ያን የጥርጣሬ ልቦና የሚያስወግድና የእምነትን በር የሚከፍት ጥሪ አቀረበለት። ጣትህን ወደዚህ አምጣና እጆቼን እይ እጅህንም አምጣና ወደ እኔ አግባ፣ ያመንኩን እንጂ የማታምን አትሁን አለው። ይህ የጌታችን ምሕረትና ትዕግስት የቶማስን ልብ ነካው። ጥርጣሬ ሁሉ ተወግዶ ታላቅ የእምነት ምስክርነት ካንደበቱ ወጣ። ጌታዬ አምላኬም አለ። ይህ የቶማስ እምነት የክርስቶስን አምላክነትና ጌትነት ያረጋገጠ ከልብ የመነጨ ምስክርነት ነበር። ጌታችንም ለቶማስ ብቻ ሳይሆን ለሁላችንም የሚሆን ትምህርትን ሰጠ። ስለአየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ቤተ ክርስቲያን ይህንን ዕለት ለቶማስ መታሰቢያ ስትሰይም የሐዋርያውን ከጥርጣሬ ወደ እምነት መሻገር ብቻ ሳይሆን ከዚህ ክስተት የምንማራቸውን ሥነ መለኮታዊ አንድምታዎችም ታጎላለች። ሊቃውንቱ እንደሚያትቱት ጌታችን ቶማስ በጦር የተወጋ ጎኑን እንዲዳስስ፣ የተቸነከሩ እጆቹንና እግሮቹን እንዲነካ መፍቀዱ ልዩ ምሥጢር አለው። ይህ ድርጊት ካህናት በቤተ መቅደስ ውስጥ የጌታን ቅዱስ ሥጋና ክቡር ደም የመፈተት የማክበርና የማቀበል ስልጣንና ኃላፊነት እንዳላቸው የሚያሳይ ምሳሌ ተደርጎ ይወሰዳል። ሐዋርያው ዮሐንስም በእጆቻችን የዳሰስነው በማለት የትንሣኤውን ተጨባጭነት እንደመሰከረ፣ ይህም ካህናት ስጋ ወደሙን የመንካት አገልግሎታቸው ጥንተ ምሳሌ እንደሆነ ይታመናል። ይህ ሁኔታ ጌታችን እሑድ ጠዋት ለመግደላዊት ማርያም ከተናገረው አትንኪኝ ገና ወደ አባቴ አላረኩምና ከሚለው ንግግር ጋር ሲነጻጸር ልዩ ትርጉም ይሰጣል። ሊቃውንቱ ይህንን ሲተነትኑ ለሴቶች የክህነት አገልግሎት በተለይም ስጋውንና ደሙን የመፈተት የማክበርና የማቀበል ሥልጣን እንዳልተሰጠ ለማመልከት የተነገረ እንደሆነ ያስረዳሉ። በተጨማሪም በቤተ ክርስቲያን ታሪክ ቶማስ በፋርስና በሕንድ ሀገሮች ወንጌልን እንዳስተማረ በሰፊው ይነገራል። አስገራሚ በሆነው ትውፊትም ያቺ የጌታን የተቀደሰ ጎን የዳሰሰችው የቶማስ ቀኝ እጅ በህንድ ሀገር ከታቦት ጋር በመንበር ላይ በሕይወት እንደምትኖርና በየዓመቱ በመቤታችን በዓል በአስተሪዮ ማርያም ሊያጥኑ ሲገቡ በየዓመቱ የሚሾመውን አዲስ ካህን እጅ በመያዝ እንደምታጸናው ይተረካል። ይህ ትውፊት የቅዱሳን በረከትና ተአምራዊ ኃይል ቀጣይነት እንዳለው ያሳያል። ስለዚህ የማክሰኞ ዕለት የቅዱስ ቶማስን እምነት፣ የጌታን ምሕረት ከትንሣኤው ጋር የተያያዙ ጥልቅ ሥነ መለኮታዊ ምስጢራትን የምናሰላስልበት ልዩ ቀን ነው። ረቡ አልዓዛር በትንሣኤ ሳምንት ውስጥ የምናገኘው ቀጣዩ ዕለት ረቡዕ የአልዓዛር ዕለት በመባል ይታወቃል። ይህ ስያሜ ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ካደረጋቸው ታላላቅ ተአምራት መካከል አንዱና ዋነኛው ከሆነው አልዓዛርን ከሞት ማስነሳቱ ጋር በቀጥታ የተገናኘ ነው። አልዓዛር በወንጌል እንደምናውቀው የማርያምና የማርታ ወንድም እንዲሁም የጌታችን የቅርብ ወዳጅ ነበር። አልዓዛር የሚለው ስም ትርጓሜ እግዚአብሔር ረድቷል ማለት ነው። ይህ ስያሜ በአልዓዛር ሕይወት ውስጥ እጅግ በሚያስደንቅ ሁኔታ ተፈጽሞ የምናየው ሐቅ ነው። አልዓዛር በጠና ታሞ ለአራት ቀናት በመቃብር ከቆየ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከመቃብር እንዲወጣ በማዘዝ ከሞት አስነስቶታል። ይህ ክስተት የእግዚአብሔር የማዳን ኃይልና የክርስቶስ በሞት ላይ ያለውን ሥልጣን ፍጹም ማሳያ ነው። በቤተ ክርስቲያን ታሪካዊ መዛግብትና ትውፊት መሠረት አልዓዛር የሞተው በመጋቢት ወር በ16ተኛው ቀን ነበር እህቶቹም ጌታችን እንዲመጣላቸው መልእክት ልከውበት የነበረ ቢሆንም እርሱ ግን ሆን ብሎ በመዘግየት በአራተኛው ቀን ማለትም በመጋቢት 20 ላይ ቢታንያ ደርሶ ይህንን ታላቅ ተአምር ፈጽሟል። ይህ የአራት ቀን መዘግየት የአልዓዛር ሞት እርግጠኛ መሆኑንና የጌታ ትንሣኤ ኃይል ከማንኛውም የተፈጥሮ ሕግ በላይ መሆኑን ለማሳየት የተደረገ እንደሆነ ሊቃውንቱ ያስረዳሉ። የአልዓዛር ከሞት መነሳት ክስተት ከጌታችን የፋሲካ ምሥጢር ጋር እጅግ የጠበቀ ግንኙነት አለው። በመጀመሪያ የክርስቶስን የራሱን የትንሣኤ ኃይል በግልጽ ያሳየና ያበሰረ ነበር። በሁለተኛ ደረጃ ይህ ተአምር ከተፈጸመ በኋላ ብዙም ሳይቆይ ጌታችን የፋሲካ በዓልን ለማክበር ወደ ኢየሩሳሌም ተጉዟል። በቤተ ክርስቲያን ትውፊት እንደተመዘገበው ጌታችን የፋሲካን በዓል በወዳጁ በአልዓዛር ቤት አቅራቢያ ለማክበር አስቦ ከደቀ መዛሙርቱም ጴጥሮስንና ዮሐንስን አስቀድሞ ልኮ እንዲያዘጋጁ አዟቸው ነበር። በዚህ መሰረት ጌታችን በዚህ አካባቢ ምናልባትም ከአልዓዛር ቤት ብዙም በማይርቅ ስፍራ የአዲስ ኪዳን ስርዓት ማለትም የቅዱስ ቁርባንን ምሥጢር ሥጋ ወደሙን ለመጀመሪያ ጊዜ መሰረተበትና ለደቀ መዛሙርቱ ያስተማረበት ሁኔታ እንደተፈጠረ ይታመናል። ይህም የአልዓዛር መታሰቢያ ዕለት ከፋሲካና ከቅዱስ ቁርባን ምስረታ ጋር ያለውን ጥብቅ ቁርኝነት ያሳየናል። ምክንያቱም አልዓዛር ራሱ የትንሣኤና የሕይወት ተምሳሌት ሆኖ ሳለ ጌታችን የዘላለም ሕይወት ምግብ የሆነው ስጋው ደሙን ያዘጋጀው ከእርሱ መነሳት በኋላ ነበርና ከዚህም ባሻገር አልዓዛር ከሞት ከተነሳ በኋላ ዝም ብሎ አልኖረም። በሐዋርያት እጅ የኤጲስቆጶስነት ማዕረግ ተሹሞ ለ40 ዓመታት ያህል ቤተክርስቲያንን በታማኝነት እንዳገለገለ የቤተክርስቲያን ታሪክ ይመሰክራል። በመጨረሻም ግንቦት 27 ቀን በሰላም አርፏል። ቤተክርስቲያንም እስከ ዛሬ ድረስ መታሰቢያውን ታደርጋለች። ስለሆነም የረቡዕ ዕለት የአልዓዛር መታሰቢያ የእግዚአብሔርን ረዳትነት፣ የክርስቶስን በሞት ላይ ያለውን ሥልጣን፣ የትንሣኤን ተስፋ፣ የቅዱስ ቁርባንን ምስጢርና የቅዱሳንን የታመነ አገልግሎት በአንድነት የምናሰላስልበት ጥልቅ መንፈሳዊ ትርጉም ያለው ዕለት ነው። ሐሙስ፣ የአዳም ሐሙስ። በትንሣኤ ሳምንት ውስጥ የምናገኘው የሐሙስ ዕለት የአዳም ሐሙስ የሚል እጅግ ልዩና ጥልቅ የሆነ ሥነ መለኮታዊ አንድምታ ያለው ስያሜ ተሰጥቶታል። ይህ ስያሜ ትኩረታችንን ከቅርብ ጊዜ ክስተቶች ወደ ፍጥረት መጀመሪያ፣ ወደ መጀመሪያው ሰውና የሰው ዘር ሁሉ አባት ወደ ሆነው ወደ አዳም ይመልሰዋል። ዕለቱ ለአዳም የተሰጠው የተስፋ ቃል ፍጻሜውን ያገኘበትን ሁኔታ በልዩ ሁኔታ የሚዘክር ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንደተመዘገበው አዳምና ሔዋን የእግዚአብሔርን ትዕዛዝ በመተላለፋቸው ከገነት ከተባረሩ በኋላ እግዚአብሔር ለሰው ልጅ የመዳን ተስፋን ሰጥቶ ነበር በእባብ ወይም በዳቢሎስና በሴቲቱ በሔዋን ከዚያም በዘሯ በኩል በድንግል ማርያም መካከል እንዲሁም በእባቡ ዘርና በሴቲቱ ዘር በክርስቶስ መካከል ጠላትነትን እንደሚያኖርና የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ ቃል ገብቶ ነበር። ይህ ቀዳሚ ተስፋ ተብሎ የሚታወቀው የመዳን ቃል ኪዳን መላው የድኅነት ታሪክ የሚመዘዝበት ምንጭ ነው። የአዳም ሐሙስ ተብሎ የሚታሰበው በክርስቶስ ሞትና ትንሣኤ ይህ ለአዳም የተገባለት የተስፋ ቃል ሙሉ በሙሉ የተፈጸመበትን ሁኔታ ለማመልከት ነው። አዳም በኃጢአቱ ምክንያት በራሱና በዘሩ ሁሉ ላይ ያስከተለውን የሞትና የሲኦል ፍርድ ክርስቶስ በቤዛነቱ ሽሮታል። ስለዚህ ይህ ዕለት አዳም ከነልጆቹ ማለትም መላው የሰው ዘር በክርስቶስ የማዳን ሥራ አማካኝነት፣ ከኃጢአት ባርነትና ከሞት ፍርድ ነፃ የወጣበትን ታላቅ ድል ያከብራል። ይህ ዕለት የአዳም ሐሙስ የሚለውን ስያሜ ያገኘው ከክርስቶስ ትንሣኤ በኋላ በአምስተኛው ቀን ማለትም በሳምንቱ ሐሙስ ላይ ስለሚውል ነው። ይህ ከቀናት ቁጥር ጋር ያለው ግንኙነትም የራሱ የሆነ ጥልቅ ትውፊታዊና ሥነ መለኮታዊ መሠረት አለው። በጥንታውያን የቤተ ክርስቲያን መዛግብት በተለይም በቀለሜንጦስ መጽሐፍ ላይ እንደተጠቀሰው እግዚአብሔር ለአዳም ከአምስት ቀን ተኩል በኋላ ይህም በአንድምታው 5500 ዘመን ተብሎ ይተረጎማል ከልጅ ልጅ የታወ ልጅ አድን ሃለው የሚል ቃል ኪዳን እንደገባለት ተጽፏል። ክርስቶስ የመጣውና የማዳን ሥራውን የፈጸመው ይህ የጊዜ ቀመር ከሞላ በኋላ እንደሆነ ይታመናል። ስለዚህ ከትንሣኤ በኋላ ያለው ሐሙስ የዚህ ጥንታዊ ተስፋ ፍጻሜ መታሰቢያ ሆኖ የአዳም ሐሙስ ተብሏል። በዚህ ዕለት የአዳምን ታሪክ ከመጀመሪያው እናስታውሳለን። እርሱ በስድስተኛው ቀን በእግዚአብሔር እጅ የተፈጠረ የሰው ዘር ሁሉ ምንጭ ሆነ የመጀመሪያው ሰው ነው። ከሄዋን ጋር በኤደን ገነት ለሰባት ዓመታት ያህል ከኖረ በኋላ በትዕዛዝ መተላለፍ ምክንያት ከገነት መባረራቸው ይታሰባል። ነገር ግን እግዚአብሔር ብዙ ተባዙ ምድርንም ሙሏት ያለው ቃል እንዳይቀር በምድር ላይ ልጆችን ወልደው የሰው ዘር እንዲቀጥል አድርገዋል። የተወለዱት ልጆችም ደጋጎችና ክፉዎች እንደነበሩ በአቤልና በቃይል ታሪክ ተመልክቷል። አዳምም በዚህ ምድር 930 ዓመታት ከኖረ በኋላ ቅድመ ልደተ ክርስቶስ በ4570 ዓመተ ዓለም አካባቢ ሚያዝያ 6 ቀን እንዳረፈ መዛግብት ይጠቁማሉ። ስለዚህ የአዳም ሐሙስ የሰው ልጅ ውድቀትና የተስፋ ኪዳን፣ የዘመናት መጠበቅና የድኅነት ፍጻሜ በአንድነት የሚታሰቡበት፣ የክርስቶስ የማዳን ሥራ ከመነሻው እስከ መድረሻው ያለውን ሰፊ ታሪክ የሚያመለክት እጅግ ጥልቅና ሰፊ አንድምታ ያለው ዕለት ነው። ይህ ቀን የአዲሱ አዳም የክርስቶስ ድል አድራጊነትና የድሮ አዳም ነፃ መውጣት የሚዘከርበት ቀን ነው። ዓርብ ቤተ ክርስቲያን በትንሣኤ ሳምንት ውስጥ ከሐሙስ ቀጥሎ የሚመጣው የዓርብ ዕለት ቤተ ክርስቲያን በሚል እጅግ ታላቅና ክቡር በሆነ ስያሜ ይታወቃል። ይህ ስያሜ ዕለቱን በቀጥታ ከራሷ ከቅድስት ቤተ ክርስቲያን፣ ከእግዚአብሔር ሕያው ማደሪያና ከምዕመናን መንፈሳዊ እናት ጋር ያገናኘዋል። ስያሜው የተሰጠበት መሠረታዊ ምክንያት የቤተ ክርስቲያን ምሥረታና ሕልውና የተመሠረቱባቸው ቁልፍ የሆኑ ምሥጢራት የተፈጸሙትና የተረጋገጡት በዕለተ ዓርብ በተለይም በጌታችን ስቅለት ዕለት ስለሆነ ነው። ዕለተ ዓርብ በቤተ ክርስቲያን ትውፊት ውስጥ በሌሎች ስያሜዎችም ትታወቃለች። ለምሳሌ የሥራ መካተቻ ወይም ፍጻሜ ወይም ምዕራብና መግቢያ የብሉይ ኪዳን ፍጻሜና የአዲስ ኪዳን መግቢያ ተብላም ትጠራለች። እነዚህ ስያሜዎች ሁሉ ዓርብ ዕለት የተከናወነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ላይ መከራና ሞት የድኅነት ታሪክ ፍጻሜና የሐዲስ መንፈሳዊ ዘመን መጀመሪያ መሆኑን ያመለክታሉ። በዚህ ዕለት ጌታችን በመልዕልተ መስቀል ላይ ሆኖ የዓለምን ኃጢአት የተሸከመበትና የቤዛነትን ሥራ የፈጸመበትን ሥራ ቤተ ክርስቲያን በልዩ ሁኔታ ታስበዋለች። መስቀሉ ከእርግማን ምልክትነት ወደ ድኅነት መሳሪያነት ተለውጧል። ክርስቶስ በመስቀሉ ዓለምን ከራሱ ጋር አስታርቋል፣ የጠላትነትን ግድግዳ አፍርሷል። ከሁሉም በላይ በጎልጎታ በቀራኒዮ ኮረብታ ላይ የቤተ ክርስቲያን መንፈሳዊ ሕንፃ መሠረት የተጣለው በዕለት ዓርብ እንደሆነ ይታመናል። ሐዋርያው ቅዱስ ጳውሎስ እንደ ጻፈው ምእመናን የእግዚአብሔር ቤተሰቦች ናችሁ፣ በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል ይላል። ይህ የቤተ ክርስቲያን ሕንፃ መሠረት የተጣለው ክርስቶስ በመስቀል ላይ በከፈለው መሥዋዕትነት ነው። በዚያች ዕለት የጌታችን ቅዱስ ሥጋ መከራን ተቀብሏል። ይህም ለቅዱስ ቁርባን መሠረት ነው። ሥጋው ተቆርሶ ደሙ መፍሰሱ ለሰው ልጆች የዘላለም ሕይወት ምግብና መጠጥ የሚሆንበትን ስርዓት ስርዓተ ቁርባንን ያመለክታል። ከዚህም ጋር ተያይዞ ወታደሩ በጦር የጌታችንን ጎን በወጋው ጊዜ ወዲያው ደምና ውኃ ወጣ። ይህ ከጌታ ጎን የፈሰሰው ማየ ገቦ ወይም የጎን ውኃ ተብሎ የሚጠራው በቤተ ክርስቲያን አስተምህሮ እጅግ ጥልቅ የሆነ ምስጢር አለው። ውኃው የጥምቀትን ምስጢር ያመለክታል። ይህም ቤተ ክርስቲያን ልጆቿን ከኃጢአት የምታነጻበትና ከውሃና ከመንፈስ ቅዱስ ዳግም የምትወልድበት የማኅፀን ዮርዳኖስና የአብራከ መንፈስ ቅዱስ ምሳሌ ነው። ደሙ ደግሞ የቅዱስ ቁርባንን ምስጢር ያመለክታል። ይህም የዘላለም ሕይወት ምግብና መጠጥ ሆኖ ለምዕመናን የሚሰጠውን የጌታን ቅዱስ ሥጋና ክቡር ደም ያሳያል። በጥምቀትና በቁርባን አማካኝነት ቤተ ክርስቲያን ልጆቿን ትወልዳለች፣ ታሳድጋለች፣ ትመግባለች። እነዚህ ሁለቱ ዋና ዋና ምስጢራት ምንጫቸው የሆነው ማየ ገቦ የፈሰሰው በዕለተ ዓርብ በመስቀል ላይ ነው። ስለዚህ ዓርብ ዕለት የቤተ ክርስቲያን የሥነ መለኮትና የምሥጢራት መሠረት የተጣለበት ልጆቿን የምትወልድበትና የምታሳድግበት መንፈሳዊ ኃይል የተገለጠበት ቀን በመሆኑ ቤተ ክርስቲያን ተብሎ ተሰይሟል። ይህም ቤተ ክርስቲያን በገዛ ደሙ የዋጃት መሆኗንና እርሱም ለቤተ ክርስቲያን ንጉሥና ካህን እንዳደረገን ያስታውሰናል። ዕለተ ቅዳሜ ቅዱሳት አንስት በትንሣኤ ሳምንት ውስጥ ከዕለት ዓርብ ቀጥሎ የምናገኘው ቅዳሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት ቅዱሳት አንስት በሚል ስያሜ ትታወሳለች። ይህ ስያሜ በቀጥታ ሲተረጎም ቅዱሳን ሴቶች ማለት ሲሆን፣ ዕለቱ ሙሉ በሙሉ የተሰጠው ጌታችን ኢየሱስ ክርስቶስን በምድራዊ አገልግሎት ወቅት በታማኝነት የተከተሉትን፣ በመከራው ጊዜ ያልተለዩትንና የትንሣኤውንም የምስራች ለመስማትና ለማብሰር የመጀመሪያዎቹ የሆኑትን ደጋግ እናቶችና ሴቶች ለማክበርና ለማሰብ ነው። ይህ ዕለት ለእነዚህ ቅዱሳን አንስት የተሰጠበት ምክንያት በወንጌል ታሪክ ውስጥ ካላቸው የማይተካ ሚናና ካሳዩት ልዩ ታማኝነት የመነጨ ነው። በተለይም በጌታችን የመከራ ሳምንት የትንሣኤው ንጋት ላይ ያበረከቱት አስተዋጽኦ እጅግ የላቀ ነው። በመጀመሪያ ደረጃ በጌታችን የስቅለት ዕለት አብዛኞቹ ደቀ መዛሙርት በፍርሃት ተበትነው በነበረበት ወቅት እነዚህ ቅዱሳት ሴቶች ግን ከጌታ እናት ከመቤታችን ከቅድስት ድንግል ማርያም ጋር ሆነው እስከ መስቀሉ ስር ድረስ በመከተል በሐዘንና በዋይታ መከራውን ሲካፈሉ እንደነበር ወንጌል ይመሰክራል። በሁለተኛ ደረጃ ጌታችን ከተሰቀለና በመቃብር ከዋለ በኋላ የአይሁድን የሰንበት ሕግ አክብረው ካረፉ በኋላ ወዲያውኑ የጌታን ቅዱስ ሥጋ ለመገነዝ የሚያስፈልገውን ሽቱና ቅባት በማዘጋጀት ፍቅራቸውን በተግባር አሳይተዋል። ይህ ድርጊታቸው ለጌታችን ያላቸውን ጥልቅ ክብርና ፍቅር እንዲሁም የተሰማቸውን ሐዘን የሚያሳይ ነው። በሶስተኛ ደረጃ ከሁሉም በላይ ይህ ዕለት የሚዘከረው የእነዚህን ቅዱሳት አንስት ከሌሊት ጀምሮ የነበራቸውን ተነሳሽነትና ድፍረት ለማሳየት ነው። የሰንበት ዕለት እንዳለፈ ከሳምንቱም በመጀመሪያው ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም ደግሞ ከነርሱ ጋር ነበሩ። ይህ ጉዞአቸው በፍርሃትና በጥርጣሬ ተሞልቶ በነበረበት ወቅት በእምነትና በፍቅር የተደረገ ነበር። የመቃብሩን ድንጋይ ማን ያንከባለልልናል የሚል ስጋት ቢኖርባቸውም ለጌታቸው ያላቸው ፍቅር አስገድዷቸው ጉዟቸውን ቀጥለዋል። በወንጌላት በተደጋጋሚ የሚጠቀሱት ቅዱሳት አንስት መካከል መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት የሆነችው ማርያም፣ እንዲሁም የዘብዴዎስ ልጆች እናት ሰሎሜ ይጠቀሳሉ። ቤተ ክርስቲያን ይህንን የቅዳሜ ዕለት ለነዚህ ቅዱሳት አንስት መታሰቢያ ስታደርግ የነሱን ፍቅርና ጽናት፣ ታማኝነትና ድፍረት እንድናስብ ታስተምረናለች። እነርሱ በወሳኝ የታሪክ ወቅት ላይ ወሳኝ ሚና የተጫወቱ የትንሣኤው የመጀመሪያ ምስክሮችና አብሳሪዎች ሆነው የተገኙ ናቸው። የነርሱ ታሪክ የእምነት ኃይልና የፍቅር ጥንካሬ በፈተና ጊዜ እንኳን እንዴት እንደሚገለጥ ያሳየናል። ስለዚህ ቅዱሳት አንስት የተሰኘው ይህ ዕለት ለእነዚህ እናቶች የሚገባቸውን ክብር በመስጠት የነርሱን አርአያ እንድንከተል የሚያበረታታ ነው። ዕለተ እሁድ ዳግም ትንሣኤ የትንሣኤን በዓል ተከትሎ የመጣውና በእያንዳንዱ ቀን ልዩ መንፈሳዊ ትርጉሞችን እየዘከረን ያሳለፍነው ይህ የተቀደሰ ሳምንት ፍጻሜውን የሚያገኘው ዳግም ትንሣኤ ተብሎ በሚታወቀው የእሁድ ዕለት ነው። ይህ ስያሜ የሳምንቱን ጉዞ የሚቋጭና የትንሣኤውን ምሥጢር ይበልጥ የሚያረጋግጥ ጥልቅ ትርጉም ያለው ነው። ዳግም የሚለው ቃል የአማርኛ ፍቺው እንደገና፣ ሁለተኛ ጊዜ ማለት ነው። ዳግም ትንሣኤ ማለት እንግዲህ ሁለተኛ ትንሣኤ ወይም ተደጋግሞ የተገለጠ ትንሣኤ የሚል አንድምታ አለው። ይህ ስያሜ የተሰጠው ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ እንደገና ለሁለተኛ ጊዜ በጋራ ተሰብስበው ሳለ መገለጡን ለማስታወስ ነው። የዚህ ዕለት ሥነ መለኮታዊ መሠረትና ታሪካዊ ምንጭ በዮሐንስ ወንጌል ምዕራፍ 20 ላይ በግልጽ ተመዝግቦ እናገኘዋለን። ጌታችን ለመጀመሪያ ጊዜ በትንሣኤ ዕለት ምሽት ለደቀ መዛሙርቱ ከተገለጠላቸው ከስምንት ቀናት በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ተሰብስበው ነበር። በወቅቱ የነበረውን የፍርሃት ድባብ ለማጉላት ደጁ ተዘግቶ እንደነበር ወንጌላዊው ይጠቅሳል። በዚህ ሁኔታ ላይ ሳሉ ጌታችን ኢየሱስ ክርስቶስ ድንገት በመካከላቸው ተገኝቶ እንደገና ያን የማረጋጋያና የማረጋገጫ ቃል ሰላም ለእናንተ ይሁን አላቸው። ይህ ሁለተኛ መገለጥ በመጀመሪያው መገለጥ ላይ ያልተገኘውና የጌታን ትንሣኤ ለመቀበል የጥርጣሬ ጥያቄ አስነስቶ የነበረው ሐዋርያው ቶማስ የተገኘበት ወሳኝ ወቅት ነበር። ጌታችንም በቀጥታ ለቶማስ ያንን የእምነት ጥሪ አቅርቦለት ቶማስም ጌታ የአምላክ የሚለውን ታላቅ የእምነት ምስክርነት የሰጠው በዚህ በዳግም ትንሣኤ ዕለት በተፈጸመው ክስተት ነው። እንግዲህ ይህ ሁለተኛ መገለጥ ለምን አስፈለገ? ለምንስ ይህ ዕለት ዳግም ትንሣኤ ተብሎ ልዩ ትኩረት ተሰጠው ብለን እንጠይቅ። በመጀመሪያ የጌታችን ዳግም መገለጥ የትንሣኤውን እውነታና ተጨባጭነት ለማረጋገጥ ነው። እርሱ መንፈስ ወይም ምትሃት እንዳልሆነ ነገር ግን የተቸነከሩ እጆቹና የተወጋ ጎኑን በሚያሳየው በዚያው በተነሳው ሥጋ እንደገና በመካከላቸው መገኘቱ ለሐዋርያቱ በተለይም ለቶማስና ከዚያም ለትውልዱ ሁሉ የሚተላለፍ የማያወላውል ማስረጃ ሆኗል። በሁለተኛ ደረጃ የክርስቶስ ተደጋጋሚ መገለጥ በተለይም በዝግ ቤት ውስጥ መገኘቱ የትንሣኤው አካል ከቦታና ከቁስ አካላዊ ገደቦች በላይ መሆኑን የሚያሳይ ነው። ይህ የጌታችን የትንሣኤ ክብር ምን ያህል ታላቅ እንደሆነ ያመለክታል። በሦስተኛ ደረጃ የሰላም ለእናንተ ይሁን መልእክት መደጋገም የትንሣኤው ዋነኛ ፍሬ ሰላም መሆኑን ያበስራል። በአይሁድ ፍርሃት ተውጠው ለነበሩት ደቀ መዛሙርት የጌታ መገኘትና የሰላምታው ቃል ፍርሃትን አስወግዶ በልበ ሙሉነትና በመንፈስ ቅዱስ ኃይል ለሚመጣው አገልግሎት የሚያዘጋጃቸው ነበር። ቤተ ክርስቲያን ይህንን እሑድ ዳግም ትንሣኤ ብላ ስትሰይም ከትንሣኤው ዕለት ጀምሮ እስከዚህ ቀን ድረስ ያለውን የትንሣኤ ምስጢር የማረጋገጫና የማጽናኛ ጊዜ አድርጋ ታስበዋለች። የመጀመሪያዊ ትንሣኤ ዕለት የድንጋጤና የታላቅ ደስታ ቀን ቢሆንም ይህ ሁለተኛው እሁድ ደግሞ ያ ደስታና እምነት ይበልጥ የጸናበት ጥርጣሬዎች የተወገዱበትና የትንሣኤው ጌታ ከእነርሱ ጋር እንደሚሆን የተረጋገጠበት ቀን ነው። ስለዚህ ዳግም ትንሣኤ የትንሣኤውን በዓል የሚያጠናቅቅና የሚያረጋግጥ ልክ እንደ ሁለተኛ የምሥራች የትንሣኤውን ኃይልና ቀጣይነት የሚያበስር ክስተት ነው። እንግዲህ ከዚህ ትንታኔ መረዳት እንደሚቻለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት ውስጥ ከትንሣኤ በዓል ማግስት ጀምሮ እስከ ዳግም ትንሣኤ እሁድ ድረስ ያለው ሳምንት እንዲሁ በዘመን ቀመር የሚቆጠር ተራ የጊዜ ክፍል ብቻ አይደለም። ይልቁንም እጅግ ውስብስብና ባለ ብዙ ሽፋን የሆነ ስርዓት አምልኳዊና ስነ መለኮታዊ ምሥጢራትን የያዘ ልዩ ትርጉም ያለው የተቀደሰ ወቅት ነው። በዚህ ሳምንት ውስጥ የተካተቱት እያንዳንዱ ዕለት በዚህ ሳምንት ውስጥ የተካተቱት እያንዳንዱ ዕለታት የራሳቸው የሆነ ልዩ ስያሜና መንፈሳዊ ትርጉም አላቸው። እነዚህ ስያሜዎችና መታሰቢያዎች ምዕመናን በጌታችን በኢየሱስ ክርስቶስ የትንሣኤ ድል ውስጥ የተካተቱትን ጥልቅ አንድምታዎች ደረጃ በደረጃ እየመሩ ያስገነዝባሉ። ከሰኞ ማዕዶት ጀምሮ የሰው ልጆች ነፍሳት ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ያደረጉትን ታላቅ መሻገር እናስታውሳለን። በማክሰኞ የቅዱስ ቶማስን ታሪክ መነሻ በማድረግ በጥርጣሬ ውስጥ እንኳን ሳይቀር የእምነት ማረጋገጫና የትንሣኤውን ተጨባጭነት እንገነዘባለን። ረቡዕ ዕለት በአልዓዛር መታሰቢያ የእግዚአብሔርን የማዳን ረድኤትና የክርስቶስን በሞት ላይ ያለውን ፍጹም ሥልጣን እናረጋግጣለን። ሐሙስ የአዳም ሐሙስ ተብሎ ሲሰየም ለጥንት አባታችን ለአዳም የተሰጠው የድኅነት ተስፋ ቃል በክርስቶስ እንዴት እንደተፈጸመና የሰው ልጅ ከውድቀቱ እንዴት እንደተነሳ ያሳየናል። ዓርብ ዕለት ደግሞ ቤተ ክርስቲያን ተብሎ ሲጠራ የጌታችን መሰቀል የቤተ ክርስቲያን መሠረት እንደሆነና ምሥጢራተ ቤተ ክርስቲያን በተለይም ጥምቀትና ቁርባን ከክርስቶስ ቤዛዊ ሞት ጋር ያላቸውን ጥልቅ ግንኙነት እንመረምራለን። ቅዳሜ ቅዱሳት አንስት ተብላ ስትከበር በፈተናና በመከራ ጊዜ እንኳን ሳይቀር የታየውን የታማኝነት ክብር በተለይም የቅዱሳን ሴቶችን አርአያነት እናስታውሳለን። በመጨረሻም ሳምንቱ በእሁድ ዳግም ትንሣኤ ሲደመደም የጌታችን ዳግም መገለጥ የትንሣኤውን እውነታ ምንም ጥርጥር በማይፈጥር መልኩ ያጸናበትንና የክርስቶስ ሰላም እና መገኘት ከሕዝቡ ጋር ዘወትር እንደሚሆን ያረጋገጠበትን ሁኔታ እናስታውሳለን። በአጠቃላይ ሲታይ ይህ ሳምንት መላውን የድኅነት ታሪክ የሚጠቀልል ይመስላል። ከብሉይ ኪዳን ሥርዓትና ጥላ ወደ አዲስ ኪዳን እውነታና ፍጻሜ የተደረገውን ጉዞ ያሳየናል። ሁሉም ነገር የሚያጠነጥነው ከሞት በተነሣው እርሱ፣ እውነተኛ ፋሲካችን፣ መሻገሪያችን በሆነው በጌታችን ክርስቶስ ላይ ነው። ይህ ሳምንት የትንሣኤው ኃይል በታሪክና በምዕመናን ሕይወት ውስጥ ያለውን ቀጣይነትና ውጤት የሚያበስር ነው። እነዚህን መንፈሳዊ ትውፊቶች መረዳት የትንሣኤን በዓልና በትውልዶች ሲተላለፍ የመጣውን የእምነታችንን ጥልቀት ይበልጥ እንድናደንቅ ያደርገናል። ይህንን ትንታኔ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን፣ አሜን